ሄዋንና ሉሊት ታሪክ እየሰሩ ይገኛሉ። እንግዲህ አንድ እቅድ አቅዳ ለትነግራት ጠርታታለች። ብዙ ነገሮችን አስቤልሻለሁ ትላተልሉት። የመጀመሪያ ሙሽራው ወደ ሙሽሪት ቤት ከመሄዱ በፊት እንደምን ብለች ታገኙና ከዛ ምንም ሳታስታውቂ የእንቅልፍ መኝታ መድኃኒት ሰጨዋለች። ከዛ ሙሽራ ወደ ሙሽሪት ቤት መሄድ አልቻለም ማለት ነው። በሰርጓ ቀን ደግሞ እየቀረባት ሙሽራ ምን ታደርጋለች? በጣም በጣም ጥሩ ሀሳብ ነው ይሄ። ሌላ ደግሞ እስኪ ሀሳብ ካለሽ አለቻት። እሱ መያዝ ካልቻልን ደግሞ ልጅቷን መያዝና ሙሽራዋን ወይንም ማገት ወይንም ማስወገድ እንገላት ነው። ለምንድን ነው የምንገላት? ማስወገድ ስትይ አልገባኝም። የምትወጁውን ለምታገቢ በሴት ማዘን ምን ማለት ነው? የዋህነሽ እንዴ አለቻት። ፖሊሷን አሁን ጥሎ ማለፍ ነው መጠቀም ያለብኝ፣ እስታት ፖሊሷን። በፍጹም ሄዋንዬ እሷን ትቶ እሱ እንዲ ወደ እኔ እንዲመጣ ነው እምፈልገው አለቻት። እሱ ደግሞ ጊዜ ይፈጃል እኮ በአንድ ሳምንት ውስጥ ሊያገባ ነው እያልችኛል ሰውዬውን አለቻት። ሌላ መፍትሄ ለምን አንፈልግም ታዲያ ስትላት፣ እንግዲህ ከዛ ሊውሊት ደግሞ ጽዮንን ስታያት እንዴ ይች ልጅ ማስታወስ ትኩር ብላ ስታየኝ እኮ ማስታወስ ጀምራለች በአንድ ጊዜ እንደዚህ ተቀየረች ሳ ይሄ ነገር ያስፈራኛል ትላለች ማለት ነው ሎሊት ለራሷ ከዛ እንግዲህ ያው ያፌት ደግሞ እንግዲህ እሷ ጋር እንድታድር አድርጓታል ማለት ነው ይህን ነገር ደግሞ የሰማው ናታል ብቻ ነው ሌሎቹ ቤተሰቦች አልሰሙም ስለዚህ ከናታል ለማምለጥ አንድ ዘዴ ትፈጥራለች ብዬ ነው ማስበው ይሄው ምን ይመስላችኋል? ያኔ እንግዲህ ያው ድንግልና አለ ብሎ ነው እሱ ሊያሳድራትና እሱ ሊያናድድ የፈለገው። ሆኖም ግን ያላት አንድ አማራጭ ኤፍዬ ድንግልና እንደሌላት ስትነግረው ነግረው፣ እንግዲህ እሱ በብዙ ሰዎች ላይ ታዋቂነት ስላለው ለማፈር ስለማይፈልግ ናታል መጀመሪያ እንደወሰደው ስትነግረው፣ እንግዲህ በዚህ ተበሳጭቶ እንግዲህ ነገር ሰርጉ መደረግ የለበትም የሚል አንድ ምክንያት ይፈጥራል ብዬ አስባለሁኝ። ወይም ደግሞ ሉሊትና ሔዋን ባቀዱት እቅድ ቅርፍ መድኃኒት በመስጠት ሰርጉ ሊከሽፍ ይችላል ብዬ አስባለሁኝ። በዚህ መካከል ቤዛ ከእስር ቤት መጥታ ሌላ እቅዶችን ከቤት ሁሉንም ሙልጭ ልጭ አጋውጥታ እቅድ እያቀደች ነው። በዚህ መካከል ገኒየን ብቻ ናት አሁን ብቸኛ ሆነ የቀረችው። ጽዮንና ሉሊድ ከቤዛ ጎን ሆነው እንግዲህ ማንኛቸውን ለመበቀል እንደሆነ ባይታወቅም፣ በእርግጥ እሷ ናታልንም ሆነ ኤፋን ለመበቀል ትፈልጋለች። ቤዛ ጽዮን ግን ወደ ማንኛው እንደምታገንል እንግዲህ እናያለን። አውቃ ይሆን እንደማታውቅ እንደምትረሳ መስላ ከቤዛ አንዳንድ ሚስጢሮችን ለመውሰድ አስባ ይሆን ወይ የሚለው አለ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ፣ ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ እንግዲህ ቤዛ ብቅ ስትል በጣም ነው የደነገጠችው። ገነት ማለት ነው እሷ። ደግሞ ያፌት ደግሞ ዋናው ደስተኛ እንድትሆኝ ነው ኤፋ የምፈልገው። እኔ እምልሽ የኔ ንግስት፣ ለዛ ናታል ተብዬ ስለ እኔ ነገርሽው አይደል አላት። ስትነግሪው ከጎኑ ሁኜ ፊቱን ባይደስ ይለኝ ነበረ አላት ማለት ነው። ከዛ ዝም ብላ እሷ ዓይኗ ናፍጥጣታ የሆነ እንዴት ይሁን ነበር የነበረው። እስኪ ንገሪኝ፣ ምነ በኖርኩና ትንሽ ፈገግ ብል ኑሮ አላት ማለት ነው። ኤፍራታ ግን ውስጧ በጣም እየተናደደ ምግቡን ቶሎ ቶሎ ትበላለች፣ አውቃላ ለመናገር ስለፈለገች ማለት ነው። እንዲ ኧረ ቀስ፣ ኧረ ቀስ፣ ምግቡን እንዴት ቀስ ብለሽ ቢዩ እንጂ ይላታል ማለት ነው እሱ ኧረ ቀስ እንዴ። በግድ የለም ችግር የለም በተስ ስጨርሽ ታወሪኛለሽ አላት ማለት ነው። እሷ ግን ስለተናደደች መመለስ ስለማትፈልግ ነው ግን ይሄ ቤዛን ስታይ ደነገጠች እና ማን ያስፈታሽ በጣም ናፍቀሽኛል እኮ ትላታል ሎሊት ደግሞ በጣም ናፍቀሽ በህልሟም በውናም ቤዛ ቤዛ እያለ ያስቸግራል ነበር አለ እውነትሽ ነው አለ ቤዛ ይህን ያክል በጣም ተወደኛል ለች አለ ቆይ አለ ገን ይ ሰውን ያክል ነገር ለመግደል ያሞከረ ሰው እንዴት ይወጣል ምን አይነት ህግ ነው ብላ በጣም ትናደዳለች ከወደ ላይ ደግሞ ጽሆን ደረጅ ላይ የወረደ ስታል አይኔ ነው ወይንስ ቤዛናት ቤዛ መታ ነው ብላ ተደስታ ቤዛን ጥምጠም አድርጋ

ገንዬ አይኗ ፍጥጥ ይላል። ምንድን እየተካሄደ ነው ብላ ሉሊት ብላ እንዴ ቤዛን በጣም ደንግጣለይ። በጣም ነፍቀሽኛል ቤዛ አለቻት ጽዮን። እኔ ካንቺ መታቀፍ በጣም እፈልጋለሁ አለቻትና አስደሰተቻት። ቤዝዬ አለቻት ጽዮን፣ ሳላቆ ፊቴን ስለዞርኩብሽ ይቅርታ አለቻት። ምነው ፈጣሪ አለች ገንዬ፣ ደግሞ ለድሆች ለተጨቆኑት መልስ መስጠት አቅቶ ሆነ ስትል፣ ወይዘሮ ገነት እዚህ ማላዘን ትተሽ እጅ ስራሽን ስሪ አለቻት። አዎ አሌሎሊት ለራት የሚያስፈልግ ነገር ሂጅና ስሪ። እዚህ ቤት እኮ አባወራ የሌለበት ቤት፣ የፈለገው ይገባል፣ የፈለገው ይወጣል። ቤዝዬ በደንብ ዝግጅት አለን ምሽት አለቻት። ከዛ ለእኔ ሲንከባከበኝ ትለዋለኝ ለናታል ለእኔ ሲንከባከበኝ እንግዲህ እሺ ብያዋል። ማመን አለማመን የራስ ጉዳይ ነው አለችው። ያሬት በጊዜው መጥፎ ነገር አድርጎ ይሆናል። አሁን ግን ጥሩ ሰው ነው ስትለው እኔ ኔ ጨረቃ ነሽ እውነት አንቺ ጨረቃ ነሽ እያለ ነበረ ግራ እየተጋባ ማመን ያቃተኝ ብሎ በጣም ንዴቱን ብሎ እሱም ወጥቶ ጥሏት ሲሄድ፣ ስቅስቅ ብላ ኤፍራዬ ታለቅሳለች ማለት ነው። በጣም ተሰቅስቃ ታለቅሳለች። ይቅርታ ናታልዬ ምን አማራጭም የለኝ። አንተን በኔ ቦታ ብትሆን ኑሮ ይህን ነገር ታደርገው ነበረ። ምን ላድርግ? በኋላ ሲገባ ግን ታቅልኛለህ ብላ በጣም ነበረ ተሰቅስቃ ያለቀሰችው። ከዛም በጣም በንዴት ተናዶ ነበር ወደ ቤኒ ቤት ሂዶ ቤኒ ጋር ያማገረውና እውነት ሲለው እውነት እውነት ተናገረች ሲለው አዎ፣ እያንዳንዱን ነገረችኝ አለው እና አሁን እንግዲህ ወደፊት በጣ ቤዛ ከእስር ቤት መፈታቷ በጣም ከባድ ነገር ነው። ቤዛ ከእስር ቤት በራሷን የመጣችው ማንም ያመጣት የለም። ፌስታል፣ ጥቁር ፌስታል ልብሷን አንጠልጥላን የመጣችው በጣም ሰውነቷ ሁሉ ጉድ ተጎድተዋል። በጣም የምታሳዝ መስላን የመጣዩ ሁሉም ሰው በእሷ ቤት እንግዲህ ተንደላቀው እየኖሩ እንደሆነ በጣም ተናዳለች። አሁን እንግዲህ ሁሉንም አስወጥታ ራሷን ችላ ለመኖር እዚህ ቤት ውስጥ አቅዳን የመጣችው። ኤፍራታ ግን ከያፌት ጋር በፍጹም አታድርም ባይ ነኝ እኔ። እናንተስ ምን ይመስላችኋል? ለምን የሆነ ነገር ትፈጥራለች? ለምሳሌ ያክል እሷ ድንግል አለመሆኗን እና ድንግልናዋን ከዚህ በፊት እሱ እንደወሰደው ተናግራ በዚህ ምክንያት እንግዲህ ተናግራ ትሄዳለች ማለት ነው። እሱም እንደሚያፍር ስለሚያውቀው በዚህ ስለሆነ ሊያናዱ የነበረው ያፌት ይበሳጭና እንግዲህ፣ በጉጉት የጠበቀውን ነገር ስላላገኘ ለናታልን ያቀደው እቅድ ሳይሳካለት ይመልሳታል ማለት ነው። በዚህ ልታመልጠው ትችላለች። አንድም ደግሞ ሄዋንን ባቀደችው እቅድ በመስጣት መድኃኒቱን በማስተኛት ባሉ ባሉት መንገድ ሰርጎ ሊከሽፍ ይችላል? እንግዲህ ያፌት አንተ ፈሪ ነህ፣ ታድናታለህ ብዬ ነበረ ከማፍቀር የውሸት ነው ያለው። እንግዲህ ሄዶ አንድ ነገር ግብግብ ከእሱ ጋር እንዲገጥም ነበር እሱ ግን ሆኖም በተረጋጋ ነገር እንደማይሄድለት ስነግሮታል። ግን በኋላ በጣም ተናዶ ስለነበረ ሊሄድ ይችላል ወይ ከሄደ ደግሞ ምን ሊፈጠር ይችላል? ስለዚህ ከዚህ በፊት ከሚሄዱ በፊት ድንግልና እንደሌላት ተናግራ፣ እንግዲህ በማይፈልገው ሰው መወሰዱን ሲያልቀው ሊተዋል ይችላል። አሁን ቤዛ ደግሞ ከቤዛ ጎን ጽሆን አለች። ጽሆን ምንድን ነው የምታደርገው? ማስመሰል እንደማተችል ሆና ቀርባት፣ እንግዲህ ነገሮችን ልታጣራት እና መረጃዎችን ልትወስድባት ልታገኝ ትችላለች። ያለዛ ግን ኤፍራታን ደግሞ ጠልታ ከነበረ ደግሞ ኤፍራታን የጠላችበት ምክንያት ናታል ራሱን ብዙ ነገሮችን ስላጣ ንብረቱን ስላጣ ነው ስላለች፣ ወይንም በዚህ ምክንያት ሊሆን ይችል ልትበቀላት አስባ ይሆን ከቤዛ ጎን የምትሆነው በማንኛው ይመስላችኋል ማለት ነው። አሁን ሁላቸውም እቅዳቸውን እያቀዱ ነው። እንግዲህ ፖሊሷ በመጀመሪያ ጊዜ ያለችው አንድ እቅድ እንዳቀደችላት ሰምታችኋል። ሊት በመርዝ ውሃ አድርጋ መስጠት ነው። ነገር ግን አንድ እድል ከሌላት ደግሞ ያንን ትጠቀም ይሆናል። አማራጫ ግን የእሱ ጋር ላይ ትኩረት ወስዳለች ማለት ነው። እውነት ግን ፖሊስ ከሆነች ይህንን መረጃ አትጠቀምበትም፣ ፖሊስ ነኝ ብላ ለኤፍራታ ስለነገረቻት ማለት ነው። ፖሊስ ካልሆነች ግን መድኃኒት፣ ሌላ ነገር ታስብባታለች። የቤዛ ከእስር ቤት መፈታት ግን ምንም ሁላቸውንም፣ ግማሻቸውን ጥሩ ዜና ሲሆን ግማሻቸውን ደግሞ አስከፋቸዋል። ሰርጉ ግን በፍጹም አይካሃድም። ሰርጉ በሁለት አይነት ነገር እንደሚከስፍ እርግጠኛ ነን። አንድም ወይ ድንግልናዋን ባለማገኘቱ እውነታውን ሲመልስ በፍጹም አታድርለትም። ኤፋዬ ወደ ቤቷ ትሄዳለች። ያለዛ ደግሞ በመድኃኒቱ መሰረት ይከሽፋል። ሁሉ ነገር የሚፈርስ ከሆነ ኤፋዬ ራሷንም አድና ናቱንም አድና ሁሉን ነገር ታሳካዋለች ማለት ነው። እሱም በሰርጉ ላይ ሲቀርበት ምን አይነት ነገር ይናገር ይሆን? ቤዛ ደግሞ እቅዷ ምን ይሆን? እንግዲህ ጦርነቱ ተጧጥፏል በጣም አሁን ውስብስብ የሆኑ ነገሮች እየተፈጠሩ ነው ያሉት እንግዲህ ሁላችንም በጉጉት እረጋ ብለን እየተከታተልን ሁሉንም እናቀርብላችኋለን ማለት ነው እንግዲህ ኤፋዬ አንድ ቀን ትረዳኛለህ እንዳለችው አንድ ቀን ሊረዳት የሚችልበት መንገድ ቅርብ እየደረሰ ይመስለናል እና እኔ ጋር ታድራለች እያለ ያናደደው፣ ግን በንዴት እሱ ግን በፍጹም አልተናደደለትም። እኔ በሰው ደስታ አልናደድም፣ እንዳንተ ደስ ነው የሚለኝ በተለይ ኤፍዬ ደስታኛ ከሆነ እኔም ደስተኛ ነኝ ያለው ውስጡ ሳይሰማው ቀርቶ ሳይሆን እሱን ለእሱን ለማናደድ ለመበቀል እንደሚያደርገው ስላየው ነው የተናደደው። ግን ኤፍራታ በጣም ነበረ እየተናደደ ያፌትን የምታድር ስለዚህ አሁን ሁ ናታል እንጂ እንደምታድር የሚያውቀው እነገንዬ እንደምታድር ስለማያውቁ ከቤቷ ወጥታ ደግሞ አድራም ስለማታት እነ ሉሊትም ከቤት ውስጥ አየሻት የኔ የኔ የፋታ የምትያት ከቤት ወጥታ እያመሸችልሽ ነው ስላሏት ገነትንም ላለማስቀየም ስትል ወደ ቤቷ የምትመለስበት ዘዴ ይሄ አንድና አንድ ነው። ወይንም ሰራተኛ አለች፣ ምግብ የሰራችልሽ ካልተመቸሽ፣ ደግሞ ላስወጣልሽ፣ ልቀይርልሽ እፈል እችላለሁ ያላትን ወይንም ከሰራተኛዋ ጋር ሎሊትንም ሆነ ፖሊሷ ተመሳጥረው አንድ ነገር አብልተው እሱን ያው ያንኑ ውሃውን መድኃኒት አጣጥተው በዛን ቀን አፍዘዘው እንግዲህ አንዲት አንዴት መሰርጓ ቀን ያልመጣላት ሙሽራ ከተዋረደ በኋላ ደግማ እንደማታገባ ነግራታለ። ሆኖም ግን እሱን አታውቂውም በጣም ኃይለኛ ሰው ነው፣ በምንም አሳምኖ ሊያገባት ይችላል እያለች ነበረ። ፖሊሷ ግን ይህንም እቅድ ይዘዋል። በዚህ መሰረት እንግዲህ ቤዛ ደግሞ አሁን እስኪ እውነት ኤፍራታን እና ናታልን ልትጠቃነው የወጣችው ሕመምን ቁስልን እንዴት እንደሆነ አሳየዋለሁ፣ ከቤቴ ከአባቴ ንብረት አስወጥቼ ጎዳና እልካቸዋለሁ እያለች ነው ይህንን የምታደርገው እንዴት ታደርግ? አንድ ጊዜ እኮ ፈርማ ለናታል ሰጥተዋለች። ናታል ደግሞ በቀና ነገር ካልሰጣት በቀር የራሳችን ነው ብሎ ማለት ይችላል። ስለዚህ በዚህ ትልልቅ ጦርነቶች ሊከፈቱ ይችላሉ፣ ቀጣይ ፓርት ላይ ማለት ነው። ስለዚህ ኤፋጌ አሁን በሁለት አይነት መንገድ ሳይሳካለት ይመጣል። እንግዲህ ታሪክ ትሰራለች፣ እንግዲህ ፖሊሷ ሄዋን ታሪክ ትሰራለች አሁንም እንዲሁም ደግሞ በዚህኛውም ወይም ኤፍራታ ልቧን ሞልታ ወደ ሱ ቤት መቼም እውነት የሄደችው ልታድር ሳትሆን አንድ ነገር ይህን ነገር ልትገልጽለት ይሆናል ብዬ ነው ማስበው። ውድ ተመልካቾቼ ሐረግ ድራማ በጣም ብዙ የሚያጓጓ ነገር እየመጣ ነው እና ብዙ ውስብስብ ነገሮችም አሉት ያ ሁሉ እንግዲህ በእርጋታ ተረጋግተን እየተከታተልን እኛም እናመጣላችኋለን ማለት ነው። እናንተም ደግሞ ሰብስክራይ ሼር፣ ላይክ እያረጋችሁ አበረታቱን። ኤፋይ እና ናቱ በፍጹም አይለያዩም። እንግዲህ እሱ በሁሉም ነገር ዙሮ እሱን ለመጉዳት ቢያስብም ምን ጊዜም ቢሆን እውነት ከእውነት ጋር ነው ከፍቅር ጋር ነው ያለው እና እሷ ለጊዜው አሁን የናታል እንዲረጋጋ እና አንድ ውሳኔ እንዳይወስን ነው። አንተ ሁልጊዜ መጥፎ ሰው የሚሆን ሰው ሁልጊዜ መጥፎ እንደሰራ ይኖራል ማለት ነው ብላ ያለችው፣ እንዴ ቢኒ እንኳን ላምን ብሎ እውነት ይሄን አለች። ጭንቅላቷ ላይ የሆነ ነገር መቷት እንዳይሆን ቃል በቃል ነው አለዛውም፣ ያለችው ከዚህ በኋላ እኔ ይሄን አለች እያልኩ እየደጋገምኩ ከማስታወስ አልፈልግም ነበር ያለው። በዚህ መካከል ዳጊ ደግሞ ተናዶባታል። እንግዲህ አሁን ሁሉም ነገሮች ከሁለት ከሶስት የተከፈሉ ሆነዋል። ግን ጽዮን እኔ እውነት ኤፍራታን እየከዳቻት አይመስለኝም ከቤዛ ጋር ሁና የወንድሟን ለማዳን ይመስለኛል። እንግዲህ እናያለን። አሰላሙ አለይኩም ወረሕመቱላሂ በረካቱ